ረሱሉም ሰለላሁ አለይሂ ወሰለም ሀታ የወር አበባ ያላት ሴት ልጃገረዶች ሁሉ ድረስ ሳይቀሩ ግልብጥ ብለው እንዲወጡ ያስደርጉ ነበር። እና ዒድ ዋጅብ ነው፣ ጥቂቶቹ አብዛኞቹ ዑለማዎቻችን ግን ዒድ ሱና ነው። ዋጅብ ነው የሚሉ ሰዎች ሁጃው እነው፣ ሀዲሱ ደፍ ነው። አይደለም ሀዲሱ ደፍ አይደለም፣ ቁርአኑም አለ በምንድን ነው ታዲያ ግዴታነት? ወደ ሱናነት በምን ተቀየረ? ቀያሪው ሌላ ሀዲስ አለና፣ ረሱሉ ሰለላሁ አለይሂ ወሰለም ዘንዳ ሰውየው መጥቶ ጠየቃቸው። እስልምና እንዴ ነው ብሎ ሲጠይቃቸው እስልምና ነገሩት። ከሻሃዳ ቀጥሎ ምን አለብኝ ሲላቸው ኸምስ ሰለዋቲን ፊል የውሚ ወለይል፣ በቀን አምስት ጊዜ መስገድ አንተ ላይ ግዴታ አለብህ። ሀለዐየ ገይሩሁና ከነኒ አምስት በስተቀር ግዴታ አለብኝ ወይ እለታዊ ሰላት አላቸው። የለብህም፣ አንተ በፍላጎት ተጠውዕ ወይም ደሞ ሱና ከሰገድክ በስተቀረ አሉ። ሌሎችንም አርካኖች እንደዛ ነግረው ሲያበቁ ሄዱ። ሰውዬው ሄደ ጀርባውን ሰጠና ከነገር ላይ ምንም አልጨምርም፣ ምንም አልቀንስም። አል ዋጅቦችን ሰለ ፈላህ ይወጣል እንዳለው ሚያደርግ ከሆነ እሱና ራሱሳ ይሰግድን ና ዒድን ምሳሌ ተየተል መስጅድም ወይም ዊትርም የመሳሰሉት በጣም በጣም አነቃቂና ወደዚያ አነሳሽ የሆኑ አዲሶች የመጡት በሙሉ። ይሄ ሀዲስ ወደ ሱናነት ይመልሰዋል ላሉ እነ ሸይኹል እስላም ተይሚያ እና ሌሎቹ ደግሞ ዋጅብ ያሉ ሰዎች አሁን በትምህርት ላይ ስለሆነ ነው። ግራ ካላችሁ ትነግሩኛላችሁ። የተከራከሩ ሰዎ ዋጅብ ያሉ ሰዎች ተመልሶም አሉ። ይ ሀዲሱ አለው ግን አይመልሰውም አሉ፣ ወደ ሱናነት እንደ ደ አይመልሰው አሉ። ይህ የተባለው ፊል የውሚ ወለለይላ በሀያ አራት ሰዓት ውስጥ ነው ያሉት ሌላ አይመጣም ማለት አይደለም ይህ እኛ የምንለው አመታዊ ነው አይገናኝም አሉ ብላ ዑለማዎች ንግግር እንደው ለዚህ የሚያግዘን ሀዲስ አለ አሉ ሰሒህ ነው በደንብ አሉ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ተራዊን እያሰገዱ ሶስት ቀን አሰግደው አራተኛ ቀን ላይ መጥተው ቢሉ ድምፅ እንትን ቢሉ አሸዋ ቢረጩ አጥራቸው ላይ ማለት እንትናቸው ድንኳናቸው ላይ ስማ፣ እኔ እኮ ማታ የሰራችሁት ነገር ከእኔ የተደበቀ አልነበረም። አውቄ ነው ያልወጣሁት። እኔ ከሺቱ አዩ ፍረደ አሌይኩም እናንተ ላይ ዋጅብ ይደረጋል ብዬ ሰግቼ ዋጅብ ተደርጎ ደግሞ እንደ ዛሬ ወይ አትቆሙም አትሰግዱም ብዬ ሰግቼ አልወጣሁም አሉ። አሁን ኮንዲሽናል፣ ወቅታዊ ወይም ወራዊ እንደ ተራዊ ማለት ወራዊ አይደለም። በአመታን እንደዚያ እንደዚያ አይመጡ ማለት አይደለም አሉ። ለሁሉም ክርክሩ ብዙ ነው። እዚ ጋር እንቆማለን። ሙስተሓቢ ያሉት እንይዛለን። ዋጅብ ያላችሁ ከያዛችሁ በኋላ የሚጠቅማችኋል። ግን ማስረጃቸውን፣ የሰውን አቋም ማወቅ አለብን። ደግሞ እንደዚህ ሲል ምን ይዞ እንዳለ ካላወቅ አትጨናነቅም። ካወቅ በቃ ምንም ምንም በዚህ ሄዷል፣ በዚህ ሄዷል። ምንም እጅ መሰብሰብ ምናምን አያስፈልግም። ማስረጃ ነው የሚያስፈልግ። ማስረጃ ይዳኛል፣ ትዳኛለህ። እ ይቀበላለሁ እሰጣለሁ። ማለት ከእውቀት አንጻር እና ኦኬ ሙስታሀብ ቢሆናል አላችሁን ለማን ነው ሙስተሃብ ሆእ ኢማሙ ሻፊዒ አላህ ራመት አድርግላቸው እና ምን አሉ? ሁሉም ላይ መንገደኛ፣ አገር ውስጥ ያለ፣ ትልቅ ትንሽ፣ ገጠር ከተማ፣ ሁሉም ሁሉም ላይ እና አህናፎች ደግሞ አቡ ሐኒፋ ኑዕማን ብን ታቢት ልኩፊ የመሳሰሉስ ደግሞ ሌላ ጠረፍ ይዘው ተላላክ ከተማ ነው እንጂ በገጠር ሙሳፊር፣ ትናንሽ ከተማ ዋጅብ አይሆንም። ማለት ማስረጃ ሲባል ማስረጃ ለሁለቱም ይሄ ማለት ይከብዳል። ግን አንድ ነገር አለ። በታሪክ ነቢዩ ስለ ላሁ እያሉ ዒድ ድሮ ድሮ ትስላቸዋል። እኛ ገርብከዋለ አንድ መስጊድ ብቻ ነበር ጅማ የሚሰገድ ሌላ ሌላ ትናንሽ አይሰግም። ታጥባ ምናምን ጠዋት መቶ ያጥውና ምናምን እዛ ትሄዳለህ። ሰፈር መስጊድ እያለ ጃሚዕ ነው ምናምን ይባላል። እና እሱ ጥሩ ስሜት አለ። እኔ ያው ግን አህናፎች ምን አሉ? ገጠር ያለ ሙሳፊር እናንተ የለበትም፣ ትላልቅ ከተማ ያለ ይሰግዳል። በነብዩ ሰለላሁ ዐለይሂ ወሰለም ማስረጃ አምን ማለት ጥቅል የሆነ ነብዩ ሰለላሁ ዐለይሂ ወሰለም ዘመን በመዲና በስተቀር ዒድ ተሰግዶ አያቅም፣ በህይወታቸው አንድ በን ገጠር ያሉ ሰዎች ከመጡ ይመጣሉ፣ ካልመጡ ግዴታ የለባቸውም ማለትነው ጠረፍ ጠረፍ ያሉ አሉ። አንድ በን እንደ ማስረጃ ትንሽ እንትን ትልበታል። ሌላው ደግሞ እንደውም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ጁምዓ እራሱ ያለው የነቢዩ ሰለላሁ ዐለይሂ ወሰለም መስግድ ብቻ ነው እነቁባዑም ነበርኔ ምንድን ነው ሌሎች መስጊዶች ያሉት በሙሉ ጁምአ የለም። ጁምአ የነቢዩ ስ መስጊድ ላይ ብቻ ነው የሚደረገው። ለዛ እንደውም ከሩቅ ከጫፍ የሚመጡ ሰዎች ለውቅ ተሰልቱ ትንሽ ብትታጠቡ አልቧቸው ይመጣሉ። ከሩቅ ነው የሚመጡት ማለት ነው። አንዳንድ ወይ በግድ ይመጣል። የተለያየ ነገር ወቅቱ ይሞቃል። የተለያየ እንደው ትንሽ ታጥባችሁ ጸዳጸዳ ብላችሁ ብትመጡ አሉ

እነዚህ እነ ሻፊዒ የሚያሉት አላህ ራህመት ያድርግላቸው የነሱ መንገድ ነው። የተገነዘቡትን ማስረጃቸውን በአሁን ሰዓት ኢንሻላ የሚያመጣለን ሰው ያመጣል ኢንሻላ። ና ሌላው ዒዱ በሱና ተጠቃለለን አለ። ዒድ ያለፈው ሰው እንዴት ይሆናል? አላ እዚህ ላይም ተከላለፉ። ልብ በል ዑለማዎች ሲከላለፉ እንዲሁ አሉ ይባል ነገር የለም። እንዲ የሆነ ነገር ላይ ይደገፋል። እንዲሁ ሚል ነገር የለም። በእኛ ዘመን ነው እንጂ እንዲሁ ከመሬት ተነስቶ የሚለው የለም። የሆነ ነገር ላይ ይደገፋሉ። ትክክለኛ ባያጡ የሚያቀጣጫ ወይም ወደዛ የሚያሳይ ነገር ላይ ይደገፋሉ። ምን አሉ? ከፊሎቹ ዒድ ያለፈው እንደሆነ ምንም የለበትም አሉ። አንዳንዶቹ ደግሞ ይሰግዳል አሉ ዒድን አስረጃስ አስረጃስ አስረጃ አለ። አስረጃውንም አመነው ማለት ሁሉን አቃፊ የሆነ ማለት ነው። ለዒድ ብቻ የመጣ ሰውን አቃፊ ረሱሉ ሰለላሁ ዐለይሂ ወሰለም ምናምን ሉ መን ናማ ዐን ሰላቲን አው ነሲየሃ ፈልዩ ሰሊሃ ይተዘከራሃሉ ከአንድ ሰላት የተኛ ሰው፣ በእንቅልፍ ያለፈው ወይም ደግሞ የረሳ ሰው ይስገዳት፣ ትዝ ያለው ጊዜ ወይም የነቃ ጊዜ አሉዋል። ካለፈችው ይሰግዳል አሉ። አሁንም ተከላለፈ ካለፈችው ስንት ነው የሚሰግደው በሚለው ደረጃ ማለት እሱ ወደ ስንጠልቅ እናየዋለን። አሁን በኛ የሚያጋጥመን ሁለት እንት ነው። አሁን ያለን እኛ ጋር የተንደረደርንበት ጉዳይ ዒድ እና ጁምአ ከተገናኘ እንዴት ነው? ሱና ብለናል፣ ዒድን አይደለም ዒድ እና ጁምዓ የተነባበረ እንደሆነ አንድ ቀን የመጣ እንደሆነ እንዴት ነው የሚደረገው? አሉ ዑለማዎች አቋል አምስት ቦታ አለ። ግን ወደ ሶስት እናጠጋገዋለን። አሁንም ጁምሁሩ ዑለማ አብዛኛው ጁምሁር ማለት በአብዛኛው አብዛኛው ዑለማዎች ምናሉ አሉ ዒድም በወቅቱ ጁምዓንም በወቅቱ ይሰገዳል አሉ ዒድንም በዒድ ሰዓት ጁምዓ ሲደርስ ይሰገዳል ይሰገዳላሉ። ጁምዓ ጁምዓ ነው። ከዚህ ቀደም ት ጁምዓ ሚያነሳልህ ነገር ካነሳልህ በስተቀር ዒድ ስለሆነ ሚያነሳልህ ነገር የለም። ጁምዓ ዋጅብ ነው፣ ዒድም ደግሞ ሙስተሃብ ነው። ስለዚህ ሁለቱም በወቅቱ ይሰገዳል ይሰገዳላሉ። አብዛኞቹ ዕለማዎች ማስረጃ

ይሰግዳል። ያልሰገደው ደግሞ ጁምዓ በቦታው ይተካለታል። ሌላ ጊዜ እንደሚያደርገው ጁምዓ ያልሰገደው ያመለጠው ሰው ዙር ይሰግድ። የለም፣ ዙሪን ይሰግዳል አሉ። ጁምዓ በኢድ ተብቃቃ ማለት ነው። ኢድ የጁምዓ ቦታ ወረደ ተተካኩ ይላል። ግን ጁምዓ የመምጣቱ የማምጣቱና የጁምዓነቱ ነው እንጂ የሰላቱ ተነሳ አይደለም። ጁምዓ ቀረህ፣ መቅረት ትችላለህ። አ ዙር እሰግዳለሁ አለ። ማስረጃ አለ። አላህ ምንድን ማስረጃችሁ? ሐዲስ አቢ ሁረይራ የዘገበው አለ። እነ ዘይድ ብን አርቀም የዘገቡት እነ ሙስሊም በሌላ ሩዋያ፣ ብዙ ሩዋያ አለ። ግን አቢ ሁረይራ ነው ዋናው አቢ ሁረይራ ዘገባ

ዛሬ ቀን ሁለት ኢዶች ተነባበረ፣ ተደራርበው መጡ። እኛ ጋር ጁምዓ እኛ ጋር ዒድን የሰገደ ሰው ዛሬ አሁን ጠዋት ከእኛ ጋር ዒድን የሰገደ ሰው ጁምዓ ሽቶ ቢመጣ ይምጣ። ያልደረሰ ያልሻም ከሆነ ደግሞ ምንም የለም እንዳይቸገር። እኛ ግን አሉ እኛ ግን ጁምዓ እንሰግዳለን መጣችሁ እናሰግዳለን። እኛ እንሰግዳለን ግን እናንተ ልቅናችሁ አሰግዱም አሉ። ጁምዓን በተመለከተን ዙሁር ግን በቦታው ይተካል። በሌላው ሐዲስ፣ የዚሁ ደጋፊ ነው። ይሄን እንደዚያ ነው ሚከለክሉ ሰዎች ደግሞ ይሄን ሐዲስ ምን አሉ? ሐዲሱ ሰሂህ ቢሆን ኖሮ እንትን የለውም። ግን ሐዲሱ ሰሂህ ያሉ ሰዎች የሉም ማለት አይደለም።

ከእነዚህ ውስጥ ራሳቸው ደዒፍ ያሉ ሰዎች ደግሞ የእብን ዙበይር የዑስማንን አሰር ላይ ተንተራሱ። ምን ያለ ዑስማን ዒድና ጁምዓ ተገጣጥሞ ሲያበቃ ሰግዶ ሲያበቃ ከሩቅ ለመጣችሁ ሰዎች ብትሹ ሂዱ ግቡ ወደ ቤቶቻችሁ፣ ብትፈልጉ ጁምዓን ጠብቁ አለ እና ሂዱ ማለት ከከተማ ውጭ የመጡ ሰዎችን ነው። ከተማ ውስጥ ያለው ግድ ይልበታል አሉ። ይሄ ሁለተኛው ግሩፕ ነው። ሶስተኛው ግሩፕ ከዑለማዎች ከመዛቡ ኢማሙ ሸውካኒ ነው። ኢማሙ ሸውካኒ ብዙ ውርጅብ አውርደውበታል፣ በዚህ አካሄዱ ማለት ነው። አላህ ራመት ያድግለት። ኢማሙ ሸውካኒ ዛሬ 250 ዓመት አካባቢ ምን አለ እሱ? ዒድ የሰገደ ሰው ዒድ ከሰገድክ ነው፣ ክሉ ጨዋታ ኢድ የሰገደ ሰው እዛን ቀን ምንም ማይሰግድም። ት ጁምዓ ማይሰግድም፣ ዙሁር ማይሰግድም፣ ዓስር ብቻ የሚሰግድ ዒዱ በጁምዓ ቦታ ይተካለታል። ሱ ዒድ ከሰገደ ጁምዓ ማይሰግድም፣ ዙሁር ማይሰግድም፣ የሚቀጥሎ የሱ ሰላት ዓስር ነዋል። ማስረጃ ስትለው አመጣ አንደኛ ያመጣው ሐዲስ አሁን የቀራ ነው። ሐዲስ አቢ ሁረይራ ተገጣጠመ ፈመንሻ شاء اجزاءه عن الجمعه كجمعه لا እኛ ግን ጁማን ሰግዳለን አሉ። ጁማ የወረደለት ሰው ዙር ስገድ አልተባለም አሉ እሳቸው ሸውካኒ የሚሉት የጅምዓ ጋር ጁማ ነው ዋጅቡ አልተታይ ተካኩ ማለ እሱ ግን ትንሽ ያፈነገጠ አመለካከቱ ማለት ነው። ከሁለቱ አንዱ ይሄ ነው ግን የጅምሁሩ ለዲኑ ሚያወጣው የጅምሁሩ ነው። ሁለቱንም መስገድ ካልቻልክ ግን ዒድ ሰግደ ጅምዓ መስገድ አልያም ደሞ ዙር መስገድ አለብን። ሀዛ ቢላህ ተውፊቅ ወሰለላሁ ወሰለም አለ ነቢይና ሙሐመድ ወአለ አለ ሰሃቢያ አጅማዒን።